ፕሬዚዳንት ቭላዲሚር ፑቲን ከዩናይትድ ስቴትስ ዋቻቸው ዶናልድ ትራምፕ ጋር ለሁለት ሰዓታት የዘለቀ የስልክ ውይይት ማድረጋቸውን ተከትሎ በዩክሬን የኃይል መሠረተ ልማት ላይ የሚያደርጉትን ጥቃት ለ30 ቀናት ለማቆም መስማማታቸውን ክሬምሊን አስታውቋል። የዩክሬኑ መሪ ቮሎዲሚር ዘለንስኪ ግን ሩሲያ ቃሏን አልጠበቀችም፣ የኃይል መሠረተ ልማቶቻችንን እያወደመች ነው የሚል ክስ አቅርበዋል። ትናንት ምሽት ሩሲያ በኃይል መሠረተ ልማታችን ላይ ጥቃት ፈጽማለች። ዩክሬን በቀንም በሌትም ሁሌም ይህን ጥቃት እያስተናገደች ትገኛለች። ፑቲን ጥቃቱን ለማቆም ቃል ቢገባም ይህን ግን ተግባራዊ እያደረገ አይደለም። ምንም የተለወጠ ነገር የለም። በዩክሬን ክስ ዙሪያ ግን ከሩሲያ ሹማምንት የተሰጠ ምላሽ የለም። ከኃይል መሠረተ ልማት ውጭ ግን የዩክሬንን የድሮን ጥቃት ተከትሎ ሩሲያ ሌሊቱን ድብደባ ፈጽማለች። በአውሮፓ ሕብረቱ ዩክሬን ተኮር ጉባኤ ላይ ለታደሙት የብራስልሱ ጉባኤ ተሳታፊዎች ዘለንስኪ የጦር መሳሪያ የሚሸምቱበትን የአስቸኳይ አምስት ቢሊዮን ዩሮ እርዳታ አህጉራዊ ተቋም እንዲለግሳቸው ጥሪ አቅርበዋል። ከአንጋሪው በስተቀር ሁሉም የአውሮፓ ሀገራት የገንዘብ ድጋፋቸውን አጠናክረው እንደሚቀጥሉም አረጋግጠውላቸዋል። መሪዎቹ ወደ ብራሰልስ እንደተጓዙት ወታደራዊ ሹማምንቶቹ ደግሞ ወደ ለንደን አቅንተዋል። ከያ በላይ የአውሮፓ ሀገራት ወታደራዊ አመራሮች ብሪታኒያ መዲና የታደሙት ለሌላ ጉዳይ ሳይሆን በእጅጉ ባሳሰባቸው በዩክሬን ነገር ለመምከር ነው። አውሮፓውያን ለዩክሬን ያለንን አጋርነት ማጠናከር አለብን ያሉት የብሪታኒያው ጠቅላይ ሚኒስትር ኪር ስታርመር ፑቲን የሰላም ስምምነቱን ሊጥሰው ስለሚችል ከኬፕጎን እንቁም ሲሉ ጥሪ አቅርበዋል። ይህ በእጅጉ አስፈላጊ ነገር ነው። ለምንሰራው ነገር አንድ ነገር እናውቃለን፣ በእርግጠኝነት ፑቲን የሚጠበቀውን የሰላም ስምምነት ሊጥሰው እንደሚችል። የሚፈለገው ሰላም እውን እንዲሆን ከዩክሬን ጎን መቆም አለብን። የአውሮፓ ወታደራዊ አመራሮች በዝግ ባደረጉት ምክክር ላይ የሰላም አስከባሪ ኃይልን በዩክሬን የማሰማራት እቅድ ተነስቷል። ይህን ሃሳብ ሩሲያ ስለማትቀበለው ተግባራዊ ለማድረግ ከተሞከረ ጦርነቱ ይበልጥ ውስብስብና አስፈሪ ሊሆን ይችላል በሚል ስጋታቸውን እየገለጹ ነው ወታደራዊ ጠበብቶች። ሩሲያ በውጭ ጉዳይ ሚኒስቴር መስሪያ ቤቷ ቃል አቀባይ ማሪያ ዛካሮቫ በኩል የአውሮፓውያኑን አዝማሚያ የጦረኝነት አካሄድ ብለዋለች። የአውሮፓ ሀገራት እቅድ ከሰላም ይልቅ ጦረኝነት ላይ ያተኮረ ነው። ሁሌ የሚፈልጉት መንገድ በወረራ ኢኮኖሚያዊ ጥፋት የሚያደርሱበትን ነው። ቃል አቀባዩ የአውሮፓውያኑ እንቅስቃሴ በጀርመን የፖለቲካ ሊቃን የሚመራ ፍላጎቱም ታሪካዊ በቀል ሲሉ ጉዳዩን ከሁለተኛው የዓለም ጦርነት ታሪካዊ ሂደት ጋር ለማዛመድ ሞክረዋል። ትናንት በኖርዌያ ኦስሎ በነበራቸው ቆይታ ጋዜጣዊ መግለጫ የሰጡት ዘለንስኪ በመጪው ሰኞ የዩናይትድ ስቴትስ ልኡካን ከዩክሬን ባለሙያዎችና ከሩሲያ ተወካዮች ጋር ውይይት እንደሚያደርጉ አረጋግጠዋል። የሳዑዲ አረቢያው የሰላም ውይይት አጋፋሪ የአሜሪካው ፕሬዚዳንት ለዩክሬን ለስካሁንም ሆነ በቀጣይ ለሚሰጠው ድጋፍ ዘለንስኪ እጅግ አስፈላጊ በተባሉ ማዕድናት ወሮታውን እንዲከፍሉ ይፈልጋሉ። ከዚህ 500 ቢሊዮን የአሜሪካን ዶላር ይሆናል ከተባለው ማዕድን በተጨማሪ ትራምፕ ከዘለንስኪ ጋር በነበራቸው የስልክ ቆይታ አሁን በሩሲያ ቁጥጥር ስር የሚገኘውን በአውሮፓ ትልቁ የሚባለውን የዩክሬንን የዛፓሪዚዚያን የኒኩሌር ኃይል ጣቢያም የአሜሪካ ይዞታ እንዲሆን ፍላጎት ማሳየታቸው የኪየቭን ሹማምንት ማበሳጨቱን ኤፍፒ ዘግበዋል።